ጌታችን አክብራችሁ ስለመጣችሁ እናመሰግናለን። እንኳን ደስ ያላችሁ። እንኳን እንደዚህ ቀና በቃል ዛሬው እንግዲህ አባይ በጎ አድራጎት የፍቅር ማዕድ አጋፔ ፕሮግራም በጎዳና ላይ ለወደቁ አቅመ ደካማ ለሆኑ የኔ ቢጤዎችን አብረን የምንጋራበት ፕሮግራም ነው የዚህ የትንሳኤ በዓልን አስመልክቶ ከምናካሄደው ፕሮግራሙ አንዱ አካል ነው። አክብራችሁን ስለመጣችሁ በድጋሜ እናመሰግናለን። ከዚህ በመቀጠል የሚኖረን ፕሮግራም ድጋፍ ላደረጉልን፣ ላገዙን ሰዎች የሰርተ ፍኬትና እውቅና የምናደረግበት ፕሮግራም እንቀጥላለን። ከዛ በኋላ ወደ ምግብ ፕሮግራሙ ነው የምንሄደው። ምን ሆነው